መቻቸውን የልጅ አዋቂ ናቸው፣ ያውቃሉ። በተመቻቸው መንገድ ይሄዳሉ። እኛ ምክር እንሰጣለን። ምክር ካልተቀበሉ የራሳችን ውያለን ካሉ ደግሞ እናከብራለን። ከዛ ወዲህ እንዴት ነው የምትታመሙት? ለምን እኔ ዛሬ በጣም ነው የተናደድኩት። እኔ የሶስት አራት ቀን የተኛ ችህት አለች ከቤተሰቧ ከባሏ ከልጇ እየተጨቃጨቀች ምንድን ነው አንቺቱ እያየሽ እንደዚህ ብትሆኙ እየተባለች ማለት ነው። እና እዚህ እንኳን እናንተ ጋር በቅጡ ላይቭ ላይ እየመጣች አይደለም። እስቲ ለምን ንገሩ፣ ለምን እንደላችሁት። ኦኬ አድናቂ መሆን ከባድ ነው፣ ግን የራሳችን ላይፍ እስኪነካ ድረስ ነው እንዴ? እርስ በርሳችሁ እስክትጣሉ ድረስ ነው እንዴ? እርስ በርሳችሁ ምንም በማታውቁት ሰው እኔም እናንተም እኮ በእንትን ነው የምናያቸው። እኔ እራሴ አዲስ አበባ ሆኜ በዚህ በቪዲዮ ነው እንጂ ማያቸው ሌላ፣ እኔ ምንም አውቀው ነገር የለም። እናንተም እንደዚሁ ናችሁ። እንዴት ነው ለእንደዚህ አይነት ነገር፣ አንደኛ እርስ በርስ ትጣላላችሁ። ሁለተኛ በጣም ትጨናነቃላችሁ፣ ትታመማላችሁ። ፌሊስ በቃ አገናዙ። ቆም ብላችሁ አስቡ፣ አስቡ። እኔ ይህን በጣም አመሰግናለሁ። ሰላም ሆኖልኝ እሺ ውድዬ፣ ለሰጠሽን ምክር ለሰጠሽን አስተሳሰብ እጅግ በጣም አድርገን እናመሰግናለን። የአንቺ አይነት እህት ያብዛልን ኖሬልን። ወደ ጥያቄ ወደ መልሱ ስመጣ ደግሞ ምን አለ መሰለሽ፣ ይሄን ያህል ሰው የሚጨነቀው የሚታመመው ሰው መውደድ በጣም በጣም በሽታ ነው። ማንም ያላወቀልን ማንም ያልተረዳልን በሽታ ነው። በጣም ስለምንወዳቸው በጣም ስለምንሳሳላቸው፣ በመሀላቸው ክፍተት እንዲፈጠር ስለማንፈልግ ሌላ ሰው ደግሞ ገብቶ እንዲለያይብን ስለማንፈልግ አንዱ ከአንዱ ጋር ሌላ ሰው ጋር ተቃራኒ ሆነው እንዲመጡ ስለማንፈልግ በዛ የመጓጓታችን መጠን ነው እዚህ ደረጃ ያደረሰን። ገብቶሻል። ለዛ ስለሆነ ነው የወደድናቸው እና ደግሞ ስራ መሆኑን እናውቃለን። ደግሞ አንዳንድ አንድ ኦዲየንስ እየታመመ ያለው በጣም ስለሚወዷቸው ስለሚያከብሯቸው ለምን የሚለው ጥያቄ ስላልተመለሰላቸው ነው እንጂ በጣም ትክክል ነሽ፣ ለተናገርሽው ነገር በጣም አመሰግናለሁኝ። እንግዲህ መጨረሻውን አላህ ያሳምረው። መጨረሻውን ደግሞ አይተን እንወስናለን እንጂ ሰው መውደድ በጣም በጣም በጣም በሽታ ነው። ሁኔታችን በእኛም አይፈረድም፣ በጣም ስለምንወዳቸው እንግዲህ የሚመጣውን እንቀበላለን። ልክ አንቺ እንዳልሽው እና እህቶቼ እራሳቸውን ጠብቁ ለመረጋጋት ሞክሩ ብለሽ ለመከርሹ ምክር እጅግ አድርገን እናመሰግናለን። ጨርሻለሁ። እህቴ ስሚ። ዛራ ደህና አደራችሁላችሁ። እንዴት አደራችሁ? ትጅ ሃይሚ እንዴት አደራችሁ? ደህና ነን፣ እግዚአብሔር ይመስገን። እንዴት አደራችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ማብራሪያ እየሰጠች ነው። አንደኛ ቪዲዮ አይደለም ትጂ እህታችንን ሰላም በሏት። ያው መካከል ያለችው አዲስ አበባ ነው የምንኖረው እና የራሷን ሀሳብ ስለተናገረ ነው ስለማቅ ነው እና በውስጥ ማወራቸው ናለች እና እኔ እኮ እናድንቅ እኔም እኮ እንደ እናንተ ነኝ። በጣም ነው የምወዳቸው፣ ባደንቃቸው ግን እንመክራቸዋለን። ካልተመለሱ ግን ሕይወት እስከመበላሸት ድረስ ነው እንደ የምናደንቀው። እኔ እንኳን አዲስ አበባ ነኝ፣ ሰው ሀገር ላይ እኮ ማን ይሻል ማን ይሻል፣ ሰው ቤተኝተሽ ማንቼክ ያደረግሻል። እኔ እኮ እዛ ድረስ አትድረሱ ነው የኔ ጥያቄ፣ እዛ ድረስ አትደርሱ በአግባቡ ነው። በቃ እንደዛ ነው። ግን መጀመሪያ በመጀመሪያ እንትን በት የመጨረሻውን ነገር እኔ ምክንያቱም የዛሬው የመጨረሻውን እኔ ለመወሰንም አስተያየት ለመስጠትም ምን ሁሉ ነገር ለማድረግ እኮ ፎቶ አይተን ብቻ አይደለም ለምንመሰክለቆ ውስጡ ሌላ ነገር ሊኖር ስለሚችል ብዙ እንትና ቪዲዮ እንየው። ለመወሰን አትቸክሉ። እራሳችሁን ደግሞ ጠብቁ፣ ምክንያቱም ማንም አጠገባችን የለም አጠገባችን የለም። እኛ የምንሰራው ስራ ከማዳም ጋር እንደዚህ ኩሽና ላይ ነው እሳት ላይ ነው የምንሰራው እና ራሳችሁን ጠንከር አድርጉ፣ ጠብቁ። መውደድ በእርግጥ የሰው ልጅ መውደድ በጣም መስዋዕት ያስከፍላል። ግን መስዋዕት ያስከፍላል ተብሎ ደግሞ እዚህ ጋር ደጋፊ ለሌለን ሰዎች ደግሞ እያዘንን ምክንያቱም እዚህ ጋር ደጋፊ የላችሁም፣ ብትወርቁ አንሽ የላችሁም፣ ብትሞቱ ሬሳችሁን እንኳን ወደ አገር ሚልክ የለም። ለዛ ራሳችሁ ወደ ራሳችሁ ተመለሱ፣ ለራሳችሁ ጸሎት አድርጉ እንጂ እኛ እስከ መጨረሻው እንግዲህ እንከተላቸዋለን እናያለን ምን እንደሚሆን እናያለን ያው ከዛ በኋላ የሚሆነውን ነገር እኛ ኦዲንስ እስከሆነን መጠን አዎ እስከ ኦዲንስ እስከ እንትን እስኪል ድረስ ኦዲንስ እስከሆነን ድረስ እስከ መጨረሻው አብረናቸው እንታገላለን በእርግጠኝነት አብረን እንታገላለን ከዛ በኋላ የምናየውን ይሆናል ግን ቪዲዮን ሳታዩ ማልቀስ ወር ደግሞ ሌላ ሀሳብ ውስጥ መስጠት ወር ደግሞ መሳደብ ለምን አስፈለገ መጨረሻውን እኒ ቪዲዮ እራሱ ውስጥ ገባች። አዎ እንታገስና እ ሙንታ እኛ ጠይቀናቸው የለ እዚህ ጋ ሰው እየታመመብን ነው፣ ረፉ፣ ተው፣ ስራ ቀይሩ ብለናል አደለ? እስከዚህ ድረስ ደርሰናል። አሁን ደግሞ የእነሱን የመጨረሻ ማየት ነው የሚጠበቅብን። ሌላ ምንም ማድረግ አንችልም። ምክንያቱም ስራ ነው ብለው ይዘውታል። አትስሩ ማለትም አንችልም። በዚህ ነው የምንተዳደረው እያለ ነው፣ ጓደኛውም እየተናገረ ነው ያለው። እና መጠበቅ ነው፣ እንደኔ መጠበቅ ነው። ሌላ ራሳቸውን አሳምኑ ነው የሚጠሉ። የሚጠላ ሰው ራሱ ጤነኛ ነው? ይገርመኛል። ራሳቸውን አሳምነው የሚመጣውን ነገር መቀበል ነው በቃ። ምክንያቱም ድራማው ገና ነው። በቃ አሁን ማሙሽዬን እና ይሁን ነገር በቃ ቶሎ ብለን እንትናችን ወደ ሌላ መጥፎ ነገር ለማሰብ ፎቶ ራሱ በደንብ ሳብ አድርጋችሁ ኦሪጂናል ነው ወይስ አብሮ የተነሱ ፎቶ ነው? ይሄ ቅንብር ነው። ቅንብርም ሊሆን እናንተ እያልኩ እኮ የላችሁ እናንተ የማለማልቻ ከዚህ በላይ ቅንብር የምታደርጉ ልጆች ሰላም አሌት ነሽ ምኛ እና ፎቶ ደግሞ ጀርባ ላይ ያለው ፎቶ በደንብ ዩት። ዛይራ ጀርባ ላይ ያለው ፎቶ በደንብ ዩት፣ በደንብ ዩት። ያ ፎቶ የት እንደተነሳ ታውቃላችሁ? የጀርባው ላይ ያለው። ስለሱ አታውሩ፣ አሳብ ቀይሩ። ከላስ ታናሽ ላይ ሌላ ኦብሴ፣ ይኸውልሽ ሌላ ኦብሴ ቪዲዮ ለቀውታል አይደለ? አስራ ሁለት ሰዓት ብለዋል አይደለ? አለቀ። በቃ አስራ ሁለት ሰዓት እስኪደርስ ድረስ እንጠብቅ። ቪዲዮን እኔ የምንሰጠውን አስተያየት እንሰጣለን። አሁን ቪዲዮ ላይ የምንሰጠው ነገር የለም። ሀሳባችንን ወደ ሌላ እናደርግ። አለቀ። በቃ መተዋል። በስራ አይደል፣ በስራ መተዋል እንቀበላለን። መጨረሻውን፣ መሀሉን፣ መሀሉን የሚያውቅ የለም። በቃ እስከ መጨረሻውን ጠብቅ ተባብለናል።

አንድ ነገር ላስረዳሽ አንድ ነገር ላስረዳሽ። ወንድ ልጅን አክፋ ፊቷ ወደዚህ አርጋ ወንድ ልጅ ወደዛ አርጋ እንትን ነው ወደዚህ ነው ኮንድ መሀሉን ለዛ እንደዛ የማምሻውን እኔ አሁን ሻይንዬ እኔ አሁን ስለሚለቀቀው ቪዲዮ ምናምን አይደለም አደለም፣ እሱን እኮ ተነጋገርን። እስከ መጨረሻው እናስጨርሳቸዋለን ብለን ተስማምተናል። ትክክለኛ ኦዲየንስ ይሄ ነው ተባ ብለናል። ግን እኔ አሁን በእህቶች ዙሪያ እንደው በዩቱብ እንደዚህ የሆናችሁ አጠገባችሁ ላይ የሆነ ቻሌንጅ ሊገጥማችሁ እንዴት ነው ምትሆነው? ተው እንጂ ቻሌንጅን ለመወጣት ሞክሩ። በየቷችሁ እኮ በራሳችሁ ብዙ ነገር ያጋጥማልና፣ ቶሎ መናደድ፣ ቶሎ መበሳጨት ስራቱስጥ መግባት

እኛ ውስጥ አለ የለም፣ አይደለም እታች የሚከታተሉን እታች ኦዲንሶች አሉ። ሌላም ቦታ እንደዚህ ተቀርቶ ሲሄድ የሚሰሙን ኦዲንሶች አሉ። እና ለእነሱ ለሙሉ ለጨረቃ ፋሚሊ ነው እንጂ ለእኛ ብቻ እዚህ ጋር ለተሰበሰብነው ብቻ አይደለም ማስተላለፍ የምንችለው። ምክንያቱም እህቶቼ የመጣንበትን ዓላማ እናውቀዋለን። ምን ምን አድርገን እንደመጣን እናውቀዋለን። ወደኋላ እንሂድ፣ እናስበው። ወደኋላ የፊታችንን ሳይሆን የኋላውን እናስብ። ምክንያቱም እነሱ ወደ ራሳቸው እንደ እናንተም ወደ ራሳችሁ መመለስ አለባችሁ። እነሱ የራሳቸውን ምርጫ እየመረጡ እናንተ የማትመርጡበት ምክንያት የለም። እንደኔ አላውቅም። ሌላ ነገር እያሰባችሁ ከሆነ ሌላም ስም ልትሰጡ ከሆነ አይዶ ነው፣ ፎቶንም ሰጣችኋለሁ። ግን የመጣችሁበትን ዓላማ አዳምጡ አዳምጡ ወደኋላ ተመለሱ። እንዴት ነው የመጣሁት? መውደድ እኮ መውደድ ነው። ግን ራሳችሁን እየጣላችሁ፣ እራሳችሁን እየገደላችሁ፣ ራሳችሁን እንዲህ ጭንቅላታችሁን እየተመታችሁ አይደለም። ሶ ስራውን ይስሩበት፣ ልቀቋቸው። በልቀቋቸው እናንተም ወደ ራሳችሁ ተመለሱ። በቃ ስራ እየሰሩ ነው እያልን ነው። እስቲ ስራ ይሁን እውነታውን ይሁን ምናየው። እስከ መጨረሻው ስንከተላቸው ወደናቸዋል፣ እና እስከ መጨረሻው እንከተላቸዋለን። እኔ ይሄ ነው አስተያየቴ። እንግዲህ ለሁሉም ለጨረቃ ፋሚሊ ነው እንጂ እዚህ ጋር ላለ ነው ብቻ አይደለም።

እዚህ ጋርም ከሚመጡ ልጆች አሉ እንዴ፣ መሀል ላይ አሚና አለች ትጎዳለች፣ አያት አለች ትጎዳለች፣ መርካቶ አለች ትጎዳለች። እን አሉ ኤደንም አለች እኮ እህታችን ማሪ እህታችን ለሌላ ነው መልስ የሰጠሁት።

እስከ መጨረሻው ትንሽ ያለው በርታ። በነገራችን ላይ ይሄ አላማ በጣም ታችም ያላችሁ ላይም ያላችሁ ገና ሳናየው በፎቶ ብቻ እንደዚህ አድርጌ ወደዚህ ወጥቼ ወደዛ ወጥቼ አንበል። በቃ እስከ መጨረሻው ኒ ስ አስራ ሁለት ሰዓት ይደርሳል እኮ ሰዓታት ነው ይቀሩና፣ አይደል ስድስት ሰዓት ሰባት ሰዓት ያህል ነው ይቀራልና እንየውና፣ ምን ነው እንትን የምትሉትን እንደዚህ ነው ማደርገው አትበሉ። ምክንያቱም የማንንም ሰው ማንም አይመራው የሚመራው የአን ሰውዬ ጭንቅላቱ ብቻ ነው። እኛንም የሚመራን ደግሞ ጭንቅላታችን እስከሆነ ድረስ ወደ ራሳችንም ለመመለስ እስቲ ቪዲዮን እንየው እንዴ ምንድነው ቶሎ አትወስኑ ቪዲዮን አላየንም ምን ማለት አሁን የሆነ የሆነ ቦታዎች እያየሁ ነበር ገብቼ እኔ በቃኝ እንደዚህ ላለው እንደዛ ላለው ኖ እንዴ ቪዲዮኒ ቪዲዮን እስከ መጨረሻውኒ የመጨረሻውን ሳናይ ለምን እንወስናለን እኛ በህይወታችን ላይ እኮ እንዲህ እናደርጋለን ብለን የመጨረሻውን ሳናየው እኮ ነው ወስነን ጉድ ምን ሆነ ነው ለዛ እስከ መጨረሻው አይሚ ንገሪያቸው አስረግመሽ ደግመሽ ደሞ ራሷ ባለቤቲቱ ባያቸው ነግራቸዋለይ በራሴ አይምሮ ነው የምመራው፣ ማንም አይመራኝም ብላለ። በራሴ በራሴ አይምሮ ነው የሚመራው። ሲቀጥል ደግሞ ትናንትና ኮ አያይዛ ነግራናለች። በነገራችን ላይ የፈለጉትን ነገር ማድረግ ይችላሉ ብላም ፖስት አድርጋለች። በቃ ከፊት ለፊት ተናግራለች አደለ? ያለውን ነገር ሁሉን ነገር እና ያለን ኦዲየንስ እስከሆንን ድረስ እስከ መጨረሻው ያለውን ነገር እኔ መለያየታቸውን አንፈልግም። አዎ አንፈልግም፣ እንዲለያዩም አንፈልግም። እግዚአብሔርም አያደርገውም ግን ስራቸው ነው። ስራቸውን እስከ መጨረሻው እኔ የላቸው እኔ እኔ በራሴ ካጠፋው ጥፋተኛ ነሽ በሉ ከስርም ያላችሁ ከላይም ያላችሁ እንደዛ ነው ምለው። ቪዲዮን እኔ ወስቲ መጨረሻው ምን እንደሆነ እሺ፣ ሰላም አሉ። ለመጨረሻ ጊዜ እንግዲህ መልክት ከደረሰው ተናፊሳል ይስተዋል። ወንድማችን የሁለቱም ወንድም ለህናት አማና አማና አማና አስተርካምታለን፣ አስተርካምታለን። በነገራችን ላይ ሙንታሃ ሙንታሀ የሰው ልጅ የሰው ልጅ ስድብ እንደሚያጠነክረው እያሳየች ነው። እራሴ ፈቅጄ በራሴ ስልክ ነው እነሱ ቤት የሄድኩት እንጂ እነሱ አልጠሩኝም። ወድጃቸዋለሁ ሁለቱም። እኔ አንድ ነገር ትናገር እሺ፣ እሺ። በኋላ እኔ የምንናገር መሰላችሁ? የእግር ኳስን ጨዋታ ስታዩት ማለት ነው፣ ከቡድን ይነሳና አካባቢውን ይዞ የት ይሄዳል? ቀበሌ ከቀበሌ ደግሞ የት ይሄዳል፣ እያለ እያለ እያለ ዓለም ላይ ነው የሚደርሰዋ። የእነሱም ስራ ዩቱብ ስራ ያ ስለሆነ ያቺ መጨረሻዋ እስክትደርስ ድረስ ማለት ነው ሁላችንም እንደ አንድ አድናቂ እንደ አንድ አፍቃሪኛ በቃ በፍቅር ነው የምንወዳቸው። ስለዚህ ያ መጨረሻዋ እስትንፋስ በቃ የመጨረሻዋን እስክናይ ድረስ ድብርት ሳይገባብን እራሳችንን ሳናስጨንቅ ራሳችንን አሳምነን የሚሆነውን ነገር በጥሞናና በፍቅር በትዕግስት እንድንጠብቃቸው ፈጣሪ ሁሉንም ይርዳ ነው ምለው። ምክንያቱም ብዙ ልጆች እየተጎዱ ስላሉ ማለት ነው። ፈጣሪ አግዛችሁ በትዕግስትና በጥሞና እንድትጠብቋችሁ ነው እኔ ምለው። ሳትሳደቡ የሆነ የሆነ ሳትሉ እራሳችሁን አሳምናችሁ ብዙ ልጆች እየተጎዳችሁ ያላችሁትን በምንድን ነው ራስ ባለ ማሳመን ማለት ነው ይሄን ነገር ከራሳችሁ ጋራ አስማሙትና በቃ የመጨረሻው እስትንፋስ ድረስ እነሱ የሚጨርሱባት በቃ ጨርሰናል ብለው እስከሚዘጉ ድረስ በጥሞና ጠብቁ ነው ምን ሆነ፣ ለሁሉም ኦዲየንስ ማለት ነው። ግን ራሳችሁን ሳትጎዱ በተለይ በጣም ብዙ የሚያለቅሱ ልጆች አሉ። እኛ ቤትም ብዙ ልጆች አሉ የሚያለቅሱ። ስለዚህ ራሳችሁን ጠብቃችሁ በጥሞና እንድትጠብቁ ፈጣሪ ይርዳችሁ። ይህን ነው የምለው። እኔ ደግሞ ፊት ላይ የምጀምረው ገስታችን ላይ የምናወራውን ነገር እንወቅ። ገስታችን ላይ የምናወራውን ነገር እንወቅ። ከራሳችን ከአንድ በታችን ይዘው ነው እየሄዱ እየሰሩ ያሉት እና ትላንት እዚህ ቤት ራሱ እኛ ቤት እራሱ ከዳኒ ጋ ነው የምትመጣው ብሎ የተሟገተ ሰው አቃለው፣ እዚህ ገስታችን ላይ እና መምጣትም ያለባት ከዳኒ ጋ ነው ሲባል ነበረ። ሌላም ቦታ ሰምቻለው እና ቢያንስ ቢያንስ ገጽታችን ላይ ስንቀመጥ የምናወራውን አይዲያ እየሰጠናቸው ነው። እኛ ለምንድን ነው አይዲያ የምንሰጣቸው? አይዲያ እየሰጠናቸው እየያዙ እየሄዱ፣ እኛ ራሳችንን ነው እየተጎዳንበት ያለው አይደለ? ወደ ራሳችን እንመለስ። እንዴ ሰዎች ነን እኮ ወደ ራሳችን ወደ ራሳችን እንመለስ እና ከዛ በኋላ ነገሮቻቸው ይስተካከላሉ። እግዚአብሔር ያጣመረውን አሁንም ከአንድ እስከ ጥግ ድረስ እያለን የመጣ ነው እዚህ ቤት ያለን ሰዎች እግዚአብሔር ያጣመረውን ሰው ይፈተው። አትሳሳቱና እና ጠንክሩ ነው የምንለው። እኛ ምን እንላለን ሌላ? ያው ቪዲዮን አብረናቸው አንሰራ እንዲህ ነው ብለን አንመሰክርም። ቪዲዮን እኔ እስከ መጨረሻው እኔ ከቪዲዮ በኋላ እንገናኛለን። እንግዲህ እግዚአብሔር ያጽራችሁ እግዚአብሔር ልቦናችንን ይመልስ፣ ጭንቅላታችንን ይመልስ፣ ወደ ራሳችን ይመልስ። እግዚአብሔር ነገሮቻችንን በሙሉ ከፊታችን ቀድሞ ያስተካክልልን። እህታችን ሙንታ ምን አልሽ? ማንን ሙንታሀ ማን ምን እንደሆነ ስቲ ነበር፣ መልእክት እያስተላለፍሽ ነበረ። በቃ ወደ ራሳችሁ ጨዋታ ግቡ። ሚውት ክፈቱ። ዛሃራ ሸዊት ሚላይላ ወደ ራሳችን። እኔ አንድ ነገር ልበለው፣ አይሚዬ የሁላችሁ ሰውን ከወደዳችሁ ከነምኑም ከነምኑም ውደዱ ከነምኑም በምን ከነምኑም ለምን እሱ ነገር ሲያጠፋ ይሄ ማውደድ ሳይሆን ሌላ ነገር ነው። እንደኔ ማለት ነው። ሰውን ከወደዳችሁ ማንኛውም ሰው እነሱን ብቻ ሳይሆን እኔን አን መጀመሪያ ላይ እኔን ከወደዳችሁኝ ወይም ደግሞ ሌላ ሰው ከወደዳችሁም ያ ሰው መጥፎም ቢሆን ጥሩ ሰውም ቢሆን እንደዛ ወስናችሁ ይሄ ሰው ሰውን ስትቀበሉ በማንነቱም ብቻ ትቀበላላችሁ አደለ? ከነመኖም ተቀበሉ። ይዞ የሚመጣውን ተቀበሉ። አለበለዚያ ሰውን ወደናል ብላችሁ እራሳችሁን አሳልፋችሁ አትርጡ። ማወቅ ያለባችሁ ነገር ከነመኖም ወዳችሁ እስከ ጥግ ሂዱ። እስከ ጥግ ያን ነገር ይዞ እናት እኮ እስከ ጥግ ስለምትወደን ነው። አሁን የፈለግሽው ብታጠፊ ቤተሰብ አይጥልሽም። አንቺም ደግሞ አሳልፈሽ ወንድምሽን እህትሽን እኮ አሳልፍሽ እንዲሳደጉ ራሱ አትፈልግም። ስለዛ ከነ ምኑ ውደዱ። ሰው ከወደዳችሁ እስከ ጥግ ደግሞ። ትይም ብላለች አይም ብላለች እንትናም ብላለች እዛ እስከ ጥግ ዱ ሚያስችልን ሰውን እንደዚህ አይደለም የሰው መውደድ የሚገልጽ በስድብ ወይም ደግሞ አንዱን ከፍ አንዱን ዘቅ ሳይደረግ አንዱን ሁለቱን ወይም ደግሞ አንድ ላይ እንዲሆኑ ከፈለጋችሁ ሁለቱንም እኩል ከን ምንም ይዞ ቢመጡ ምንም ሳታውቁ አትፍረዱ። ሚሚ ሚዩት አርጊ። አዎ ስለዚህ ሁላችንም እግዚአብሔር ያኔ። እውነት ነው፣ እውነት ነው። ወደ ራሳችን ጨዋታ ተመለሱ። ወደ ራሳችን ጨዋታ ዛህራ አክፈች የት ነው ሄደች? እሷ ደግሞ ስራ ላይ ትሆናለች ወይ ሚውት አድርጋ እየለፈለፈችም ይሆናል። የራሷን ድምጽ እየሰማች ይሆናል ወደ ውስጥ ብትችሉ ብትችሉ ምንድነው ስሙ ገዝት ከፍታችሁ የምትሳደቡ ልጆች ቢያንስ ብትችሉ ብትችሉ እንትኑ ለማየት ሞክሩ። ቪዲዮ እስኪመጣ ድረስ ለመጠበቅ ሞክሩ። አትሳደቡ፣ ምክንያቱም ልታፍሩበት ስለምትችሉ። እኮ አንዳንድ ጊዜ እኮ አንዳንድ ጊዜ ፈተናም እኮ ያስፈልጋል። ኦዴንትም ደግሞ